ጤና ይስጥልን እንደምናላችሁ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘን መጥተናል። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። በትምህርት ትውልድን የመገንባት ሂደት እንዳይቋረጥ ስለ ሰላም በጋራ መስራት እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን አሳሰቡ። ምክትል ርዕሰ መስተዳደሩን ጨምሮ የክልልና የዞን ከፍተኛ የስራ ኃላፊዎች በላሊበላ ከተማ የተገነቡ የትምህርት እና ሌሎች ተቋማትን የስራ እንቅስቃሴ ተመልክተዋል። ተጨማሪውን ከአበሻን ላይ እንከታተል። በአማራ ክልል ምክትር ሰመስተዳድር ዶክተር አብዱ ሴን የተመራ የልዑካን ቡድን በላሊበላ ከተማ በመገኘት የትምህርት ቤቶች ምርቃትና በከተማዋ እየተሰሩ ያሉ የመሰረተ ልማቶች ጉብኝት አካሄደ። የሰሩት ትምህርት ቤቶች ከመቶ አምስት ሚሊዮን ብር በላይ ወጪ እንደተደረገባቸው የተገለጸ ሲሆን ትምህርት ጥራትን በማረጋገጥ ለመማር ማስተማር ሂደቱ ውጤታማነት ድርሻቸው የጎላ መሆኑን ተማሪዎችና መምህራን ገልጸዋል። እስካሁን በነበረን ክላሶች እንግዲህ አንድ ከአንድ ክላስ ስልሳ አምስት ሰባ የሚጠጉ ተማሪዎች ነበር ስንማር የነበረው በአሁኑ ሰዓት ግን በጣም ዝቅ ብሎ ቁጥሩ እስከ አርባ ስምንት ሐምሳ የሚጠጉ ተማሪዎች ነው እየተማርን ያለነው በጣም ኮሳሁን ብዙ ነገር ተስፋፍቶልናል ማለት ነው። እዚያ አካባቢ በጣም ከገጠርም ከሌላ ቦታ ፈልሰው የሚመጡ ሰዎች ስለሆኑ የተማሪ ቁጥር ከፍተኛ የተማሪ ቁጥር ነው የነበረው። ስለዚህ ያ አንድ ከአንድ ክላስ ውስጥ ሲማሩ የነበሩ ተማሪዎች ከስልሳ አንድ ለስልሳ የነበረው አሁን ግን ኦልሞስት እነዚህ ሁለቱ ግንባታዎች በመገንባታቸው ሬሾ ሀምሳ አንድ ለሀምሳ ነው በየክላሱ ተማሪዎች እየተማሩ ያለው ማለት ነው። ከዚህ አንጻር ለእኛ በጣም ትልቅ ፋይዳ ያለው አንደኛ የክፍል ጥበትን ቀርፎልናል። ሁለተኛ ደግሞ ተማሪዎች ጥራት ያለው ትምህርት ሳይጨናነቁ እንዲያገኙ ይህን መሰረታዊ የሆነ ችግራችን ፈቶልናል ማለት ነው። የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ መር በላሊበላ ከተማ የተሰሩት የትምህርት ግንባታዎች በጸጥታ ችግር ውስጥም ተሆኖ የልማት ስራ መስራት እንደሚቻል ማሳያ ናቸው ሲሉ ተናግረዋል። ህዝባችን፣ አሁን ባለንበት ደረጃ ከወቅቱ የጸጥታ ችግር ጋር ተያይዞ የልማት ስራዎቻችን የተደናቀፉበት ሰብአዊና ኢኮኖሚያዊ ኪሳራ እያስተናገድ የምንገኝበት ከባለፈው ዓመት ጊዜ ጀምሮ ከዚህ የበለጠ በርካታ ልማቶችን እና ህዝብን ተጠቃሚ የሚያደርጉ እውነቶችን ማካሄድ የሚቻልበት እድሉ እያለ በጸጥታ ችግሩም ውስጥ ሆኖ ግን ልማታችን ሳይቋረጥ በዚህ ደረጃ መሪ መንግስታችን፣ ፓርቲያችን፣ ህዝቡ ጋር በመተባበር በርካታ ልማቶችን እየሰራ ይገኛል። ሀገር የምትገነባው ትውልድ የሚቀጥለው ትምህርት ላይ ሲሰራ ነው ያሉት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን፣ ትምህርት ቤቶች ከየትኛውም ግጭቶች ነፃ ሆነው ትውልድ ቀረፃ ላይ ብቻ ትኩረት ማድረግ አለባቸው ብለዋል። ትምህርት ቀጣይነት ላለው የሀገር እድገትና ብልጽግና ወሳኝነት ፋይዳውን እንዲወጣ ከተፈለገ ከየትኛውም የግጭትና የጦርነት አውድ ውስጥ ነፃ ሆኖ መሰጠትና ህፃናቱን ያለምንም አስገዳጅነት ወደ ትምህርት ቤት መጥተው ትምህርት እንዲቀስሙ ለማድረግ ከወላጆቻቸው ጀምሮ እስከነሱ እስከ መምህራኖቻቸው ድረስ በነፃነት መንቀሳቀስ ይኖርባቸዋል ይህም የሆነው ደግሞ በሀገር በክልል በዞን በወረዳና በመንደር ደረጃ ሰላምን ስናረጋግጥና ለሰላም የሚሰራ ህዝብ፣ ለሰላም የሚሰራ መዋቅር ሲኖር በመሆኑ ትምህርት እንዲቀጥል ከተፈለገ ሰላም አስፈላጊ ነው። ሰላም እንዲኖር ከተፈለገ በረጅሙና ባጭሩ ጊዜ ትምህርት እንዲሰጥ ማድረግ ይኖርበናል። ለልማት ትልቁ እንቅፋት ጦርነት ነው ያሉት ምክትል ሰመስተዳደር ዶክተር አብዱ ላሊበላ እና አካባቢው ማህበረሰብ ታሪኩን በሚመጥን መልኩ ለሰላም አስተዋጽኦ እንዲያበረክት ጥሪ አስተላልፈዋል። ጦርነትና ግጭት እስካለ ድረስ ልማት በሰላም ተጀምሮ በሰላም አይጠናቀቅም። ስለሆነም ቀጣይ ልማትም አሁን የጀመርናቸው እንዲጠናቀቁ ከተፈለገ በዙሪያው የገጠመንን የሰላም ችግር አሁን እንዳሁኑ እያደረጋችሁ እንዳላችሁት መፍታትና በዛ ልክ መንቀሳቀስ ያስፈልጋል። የራሳችሁን ሰላም በራሳችሁ ጠብቁ፣ ቅዱስነታችሁን ጠብቁ ዓለም በቅዱስነታችሁ ይወቃችሁ። ዓለም በላሊበላ ህንፃችሁ ይወቃችሁ እንጂ የሽፍታና የጽንፈኛ መረማመጃና በዛ ውስጥ ስማችሁ የሚጠቀስ ከተማ እንዳይሆን፣ ሽማግሌዎቹና አዋቂዎቹ ብልህነታችሁን ተጠቅማችሁ ህዝባችሁን አርሙ። እለቱ ከተማ አስተዳደሩ እያስገነባ ያለው ባለ አራት ወለል ህንፃ ጋሸና፣ ላሊበላ ሰቆጣ እየተሰራ ያለው አስፋልት መንገድ እና ቅዱስ ላሊበላ ጠቅላላ ሆስፒታል ማስፋፊያ ግንባታ ተጎብኝተዋል። በከተማዋ በተሰሩ መሰረተ ልማቶች ተጠቃሚ መሆናቸውን በደቡብ ወሎ ዞን የማሻ ከተማ ነዋሪዎች ተናገሩ። በከተማው ከ41 ሚሊየን ብር በላይ የተገነቡ መሰረተ ልማቶች ተጠናቀው ለአገልግሎት ክፍት ሆነዋል። ተመስገን አሰፋ በደቡብ ወሎ ዞን በሚገኙ ከተሞች በበጀት አመቱ፣ ከግማሽ ቢሊዮን ብር በላይ በሆነ ውጪ የተለያዩ የመሰረተ ልማት ስራዎች እየተከናወኑ ይገኛሉ። ከእነዚህ ውስጥ አንዷ በሆነችው በመቅደላ ወረዳ በማሻ ከተማ በመንግስትና በህብረተሰቡ ተሳትፎ የተሰሩ የመሰረተ ልማት ስራዎች የክልልና የዞን የስራ ኃላፊዎች በተገኙበት ተመርቀው ለአገልግሎት ክፍት ሆነዋል። በከተማው የተከናወኑ ልማት ስራዎች ችግራቸውን እንደቀረፉላቸው በመግለጽ መደሰታቸውን የማሻ ከተማ ነዋሪዎች ተናግረዋል። መሪ መዘጋጃ ለብዙ አመት ከተመሰረተ ብዙ አመት ኖታል። አካባቢያችን አብዛኛው መሬት መሬ ዋልካ መሬት ነው። አዲስ የሚመሩትን ቦታዎች እንደዛ ዋልካ ናቸው። ውሀ እንኳን ለመቅዳት በጣም ከፍተኛ ችግር ነበረብን። አሁን እነዛ ዋልካነታቸው ጠፍቶ እንደምታዩት በገረገንቲ ወይም በጠጠር መንገድ፣ ይሄ ብቻ ሳይሆን በወዳማዶ በወዲህ ማዶ አዲስ ምሪቶ እንደዚሁ ሆነው ተሰርተዋል። በጣም ደስ ብሎናል። ባለው የወረዳው መንግስትና በከተማ አስተዳደሩ በኩል ትኩረት በመሰጠቱ ህብረተሰባችን እዚህ አካባቢ አሁን ያሉት የተወሰኑ እጥረቶች በአንዳንድ አካባቢ ቢቀሩም የተሟላ መውጫና መግቢያ አግኝተናል። መብራት እንደልባችን 24 ሰዓት አካባቢያችን አሁን ለመብራት በኩል ምንም እጥረት የለም። 24 ሰዓት ማግኘት እንችላለን ማለት ነው። የማሻ ከተማ መሪ ማዘጋጃ ቤት ስራ አስኪያጅ አቶ እንደሰንዳኜ ከተማዋን ለነዋሪዎቹ ምቹ ለማድረግ የተለያዩ መሰረተ ልማት ስራዎች መከናወናቸውን ጠቅሰዋል። መሰረተ ልማቱ በአራት ዘርፍ ነው የተሰራው። የመጀመሪያው እንደምታዩት መንገድ ነው። ይህ መንገድ ወደ 12.9 ኪሎ ሜትር የሚሸፍን መንገድ ነው። እያንዳንዱ ስቆጥር እንደዚህ አሁን ባየኸው ላይ ልክ 60 መንገዶች ተሰርተዋል። ሰፊ የሆነ የመሰረተ ልማት ስራ እና የመብራት ስራ ዝርጋታ ስራ የሰራንበት ሂደት ነው ያለው። ከተማ ላይ ግሪን ኤሪያ ቦታዎች ይሰራሉ። እነሱ መልማት አለባቸው። ከተማ ውብ፣ ጽዱ መሆን አለበት። አራት ሺ ካሬ ሜትር ቦታ ላይ ቅድም ሳምፕል ለማየት ሞክራችኋል። በዛ ልክ የሰራንበት ሂደት ነው ያለው። አቶ እንደሰንዳኝ በልማት ስራዎቹ የህብረተሰቡ ተሳትፎ ከፍተኛ እንደነበር ጠቅሰው አርባ አንድ ሚሊዮን ብር ወጭ መደረጉንም ተናግረዋል። ይህን ጥቅል እንቅስቃሴ ስናደርግ መንግስት ፕላስ ማህበረሰብ እዚህ ከተማ ላይ በዚህ አመት ከአርባ አንድ ሚሊዮን ብር በላይ የተንቀሳቀሰበት ሂደት ነው ያለው። ክረምት ሳይገባ ለማህበረሰቡ ክፍት ያደረግንበት ቅሬታ እንዳይፈጠር መፋሰሻዎችን በዛ ልክ ጨርሰን የተንቀሳቀስንበት ሂደት ስለሆነ ያለው በዝል ልክ የሚገለጽ ነው ማለት ነው። የደቡብ ወሎ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ መርከቡ ታረቀኝ በዞኑ 110 የከተማ መሰረተ ልማት ፕሮጀክቶች እየተከናወኑ መሆኑን ጠቅሰው አብዛኞቹ ተጠናቀው ለአገልግሎት መውቃታቸውን ጠቅሰዋል። በመሰረተ ልማት ዘርፍ ወደ 110 ፕሮጀክቶች ከግማሽ ቢሊየን ብር በላይ ወጪ የሚደረግባቸው እየተገነቡ ያሉበት ሁኔታ ነው ያለው። ከእነዚህም ውስጥ ወደ ሰማኒያ የሚሆኑ ፕሮጀክቶች ኦልሬዲ እየተጠናቀቁ እና በዚህ መንገድ የምረቃ ስነ ስርዓት እያደረግን ህዝቡን ለቀጣይ ባለቤት እንዲሆን እያደረግንበት ያለንበት ሁኔታ ነው ያለው። በአጠቃላይ እንደ ዞናችን ዞናችን የዚህ በጀት አመት የመሰረተ ልማት እንቅስቃሴያችን የተሻለ እንደሆነ ወስደን እየሰራን ያለንበት ሁኔታ ነው ያለው፣ ማለት ነው። በማሻ ከተማ የተከናወኑ የልማት ስራዎችም ለሌሎች ከተሞች ተሞክሮ የሚሆኑ መሆናቸውን ነው አቶ መርከቡ የጠቀሱት። ከህብረተሰቡና ከመንግስት ወይም ከውስጥ ከማዘጋጃ ቤቱ ገቢ አውጥተው ነው ይህንን ስራ የሰሩት። ስራቸው አንደኛ 12.9 ኪሎ ሜትር ጠጠር መንገድ፣ እንደዚሁም ስትሬት ላይ ከቤት ውጭ መብራት ያስፈልጋል ከተማ ላይ ያንን አንድ ነጥብ ሰባት ሚሊዮን ብር አውጥተው በአውዛ ገዝተው ጭምር ነው የከተማ የውጭ መብራት እየሰሩ ያሉትና ከጥቂት ጊዜ በኋላ ማሻ መሪ ማዘጋጃ ቤት እውነት ለመናገር በጣም ከፍተኛ የሆነ የልማት እንቅስቃሴ ውስጥ ያለችበት ሁኔታ ነው። በተለይም በመሪ ማዘጋጃ ቤት ደረጃ ያሉት በዚህ ትይዩ እንዲንቀሳቀሱ እንደ ዞን እኛም ድጋፋችን እየተወጣን ያለንበት ሁኔታ ነው ያለው። በምርቃቱ በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉን ጨምሮ የክልልና የዞን የስራ ኃላፊዎችም ተገኝተዋል። በመጨረሻም በከፍተኛ ትምህርት ተቋማት የሚሰሩ ምርምሮች የህብረተሰቡን ችግር መፍታት የሚችሉ መሆን እንዳለባቸው ተመላከተ ወልዲያ ዩኒቨርሲቲ ሰባተኛውን ሀገር አቀፍ የምርምር ኮንፈረንስ በተለያዩ ዝግጅቶች አካሂዷል ከሰውን ሀይለ ሚካኤል ተጨማሪውን ይነግረናል ምርምር ለዘላቂ ልማትና ሁሉን አቀፍ እድገት በሚል መሪ ሀሳብ ወልዲያ ዩኒቨርሲቲ ሰባተኛውን ሀገር አቀፍ የምርምር ጉባኤ አካሂዷል። ዩኒቨርሲቲው በግብርናው መስክ በምርምር የታገዘ የመኖና የዝርያ ማሻሻያዎችን ለገበሬው ማበረከቱ ተገልጸዋል። በጉባኤው ጽሁፍ ያቀረቡት በኔዘርላንድስ ዋንጋሊንገን ዩኒቨርሲቲ ከፍተኛ የአፈር ጤንነት አማካሪ ፕሮፌሰር ይሄነው ገብረስላሴ ምሁራን ከመማር ማስተማር ስራቸው ባሻገር በምርምር አካባቢያዊና ሀገራዊ ችግርን ሊፈቱ ይገባል ብለዋል። እነዚህ የምታያቸውን ተማሪዎች ማፍራት አንዱ የዩኒቨርሲቲው ስራ ነው ሁለተኛው ምርምር ማካሄድ ነው። ያ ምርምር ግን ዝም ብሎ ለማሳተን ብቻ ሳይሆን መሆን ያለበት ችግር ፈች ሆኖ የአካባቢውን ማህበረሰብ ህይወት ሊቀይር በሚችል መቃኘት አለበት። የአርሶ አደር ችግር ከሆነ የአርሶ አደሩ፣ የከተማ ችግር ከሆነ ለከተማው፣ የትምህርት ችግር ከሆነ ጭምር የፖሊሲ ምክር ሀሳብ የሚቀርብበት መሆን አለበት ምርምር የሚል በወልዲያ ዩኒቨርሲቲ መምህር ተመራማሪና የምርምር ህትመት ስነ ምግባርና ስርዓት ዳይሬክተር ዶክተር እንዳልካቸው ፈቃዱ ዩኒቨርሲቲው በግብርናው መስክ በምርምር የታገዘ የመኖና የዝርያ ማሻሻያዎችን ለገበሬው ማበረከቱን ነግረውናል። ዩኒቨርሲቲያችን ከተጀመረ ጀምሮ እስካሁን ድረስ ባለው አጠቃላይ ጉዞ በተለያዩ ዘርፎች በግብርና፣ በቴክኖሎጂ፣ በማህበረ ሳይንስ በትምህርትና በሌሎችም የቢዝነስ እንቅስቃሴዎች ላይ በርካታ የምርምር ስራዎች ሰርቷል። መሬት ላይ ወርደው በብዛት እየተሰራ ናቸው ያሉ ከግብርና ጋር ተያያዥነት ያላቸው የእንስሳት የመኖልማት ስራዎች ይሰራሉ፣ የሰብል ብዜት ስራዎች ይሰራሉ። አሁን ደግሞ የእንስሳት የማዳቀል ስራን በብዛት እየሰራ ነው። በሀገር አቀፍ የምርምር ጉባኤው ተመራማሪዎች ለቀጣይ ህብረተሰቡን ተጠቃሚ የሚያደርጉ የምርምር ስራዎችን ለመስራት የሚያስችል ልምድ የሚለዋወጡበት ይሆናል ነው ያሉት በዚህ ጉባኤ በርካታ ተመራማሪዎች ከተለያዩ ቦታዎች ወደ ዩኒቨርሲቲያችን መጥተዋል። በአብዛኛው ደግሞ በዩኒቨርሲቲያችን በራሳችን የሰራናቸው የምርምር ውጤቶች አሉ። ስለዚህ እነዚህን በአጠቃላይ በያዘ መንገድ በሀያ ስምንት የሚሆኑ አጠቃላይ የምርምር አቅራቢዎች ጥናታዊ ጽሑፋቸውን ያቀርባሉ። በአጠቃላይ የልምድ ልውጥ የምናደርግበት በቀጣይ ወደ ማህበረሰቡ ሊገቡ የሚችሉ ምርምሮችን የምንለይበት እና ወደ ማህበረሰብ የምናሻግርበት እና ክፍተቶቻችን የምናውቅበት ይሆናል ብለን እናስባለን። የወልዲያ ዩኒቨርሲቲ የአካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ማርዬ በለጠ ዩኒቨርሲቲው በጤና ሳይንስ፣ በቴክኖሎጂ፣ በግብርና፣ በባህልና ቱሪዝም መስራቱን አጠናክሮ ይቀጥላል ብለዋል። ዩኒቨርሲቲው በከፍተኛ ትምህርት ተቋም ልየታ መሰረት አጠቃላይ ዩኒቨርሲቲ ነው። በዚህ ረገድ አራት የትኩረት መስኮች አሉት። ስለዚህ በግብርና በጤና ቴክኖሎጂ እና ባህል እና ቱሪዝም ላይ አተኩሮ ምርምሩን በማህበረሰብ አገልግሎት በተለይ በማህበረሰብ ጉድኝት አጣምበው የሚሰራ ይሆናል ማለት ነው። በምርምር ጉባኤው ከአማራ ክልል ዩኒቨርሲቲዎች ከአዲስ አበባ ዩኒቨርሲቲ እና ከሌሎችም የሀገራችን ዩኒቨርሲቲዎች የተውጣጡ ምሁራን የተገኙ ሲሆን 28 የምርምር ጥናቶች መቅረባቸው ተመላክተዋል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስሉ ነበር። ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።